ሰላም ያላችሁበት ጥሩ ጊዜ ነው የምንመኘው። ለ25ኛ ጊዜ ዛሬ በታላቅ ድምቀት ተከናወነ ታላቁ ሩጫ። ከዛ ሩጫ መልስ ነው እዚህ የምጋብዘው። የዛሬ 14 ዓመት በታላቁ ሩጫ የህይወት አጋሩን አገኘ። ዛሬም ሮጧል። እስኪ ከታላቁ ሩጫ ፍሬዎች ጋር ወደዚህ ጋብዝ አድርጉት። ጌትነት ወደ መድረኩ! ጌትነት፣ ጌትነት እንዴት ናችሁ? ራሴ እንዴት ናችሁ? ሰላም ናችሁ? በታላቁ ሩጫ እንደተገኙ ያውቃሉ ታውቃላችሁ አይደል? ምንድን ነው የሰማችሁት ታሪክ? የሰማነው ታሪክ እንደሆነ በዚህ በዚህኛው እኛ የዚህኛው ትናንሽ እግሮች የትላልቅ ህልሞች እንደምንሆን። አባትና እናታችሁ መቼና የት ተገናኙ? ይህን የሚያውቅ አለ? የት ነው የተገናኙት? ሩጫ ጊዜ፣ ሩጫ ጊዜ። ታሪኩን በደንብ አላውቅም እንዴ አባ ጌትነትና መክሊት እኮ የተገናኙት ማሚ ታላቁ ሩጫ ላይ እኮ ነው። ታውቂያለሽ? አንቺ እንጂ ታውቃለች። ያኔም ነበረች መሰለኝ፣ ነበርኩ ብላለች። እንዴት ነበር ሩጫ? ስንተኛ ወጣ? ሁለት ሁለተኛ። ተሸልማል። አዛሪያ ሳንደኛ እዛ ጋር ጌ የተቀመጡ ጓደኞቻቸውን መጥተዋል። እንኳን ደህና መጣችሁ Thank ታላቁ ሩጫ የዛሬ 14 ዓመት ነው ከባለቤት ጋር የተዋወቃችሁት፣ በታላቁ ሩጫ ትውውቅ። እንደውም ቅድም ስነግር ነበረ፣ እሷ ቀለም ተቀባ ነበር። ሰዓሊ ነች እንዴ? ትሞክራለች፣ ትሞክራለች። ሶስታችንን ተቀባን፣ በኋላ ጌቻ አልቀባም አለ። አንተ ከወለድክም በኋላ አትቀባም እንደ አሁን። እኔ አልቀባም፣ ፊትህን አታስናቅም። እነሱም አትቀቡ ስላልኳቸው ነው። እዛው የሚቀቧሉ አይደለ? አልተቀባችሁም? እንዳባታችሁ እናንተ አለመቀባት እኮ ገዳለሁ በተወሰነ መጠኛው ከጌትነት አይተነዋል። አራተኛ ልጅ መክሊት ወልዳለች። በነገራችን ላይ ተመልካቾች፣ በታላቁ ሩጫ የተጀመረው ፍቅር ወደ ትዳር አድጎ ይኸው መክሊት አራተኛ ልጅ ወልዳ አሁን አራስ ቤት ነች። ለዚህ ነው ያልመጣችው። እንኳን ማርያም በሽል ማወጣችሽ ብለናል። ምንድን ነው በታላቁ ሩጫ የተጀመረው ትዳር አሁን አራተኛ ልጅ ወልዳችኋል። ይቀጥላል እንግዲህ እግዚአብሔር እስከፈቀደው ድረስ፣ ዚ እግዚአብሔር ጸጋል ልጅማ ይቀጥላል። ስለዚህ አሁን እኮ የጌትነትና የመክሊት ልጆች የህፃናቱን ውድድር በተመለከተ ሙሉ ልትሆኑ ነው፣ እየበዛችሁ ነው የምትሄዱታ። እርስ በርስ ልትወዳደሩ ነው ወደፊት ምን ለመሆን አሳባለ ኳስ ተጫዋች። ዋው! በጣም የምትወዱው ኳስ ተጫዋች ማን ነው? ሮላንዶ። እኔ የሜሲ አድናቂ ነኝ። አንተስ? ስለዚህ አባታችሁ። አንቺስ? ያንናንዶ። አባታችሁስ? እሱን ያጠመቃችሁ እኔ ደግሞ የሜሲ አድናቂ ነኝ። እዛ ጋር የተቀመጡም የሜሲ አድራል ብቻዬን አይደለውም። እንኳን ደህና መጣ ቻ መቼም ጌትነት አንተ ብቻ ትመስለኝም። በታላቁ ሩጫ ተገናኝተው ለጋብቻና እንዲህ በልጅ ለመባረክ የበቁ አንተ የምታውቀው ሰው አለ? ልክ እንዳንተ ታላቁ ሩጫ ላይ ጋብተው የወለዱ አለው የምታውቀው? አሉ የአካባቢያችን ልጆች አሉ። ከእኛ በታች የሆኑ ማለት ነው። አሁን ሁሉም ውስጥ ወደ ሰባት ዓመት ምናምን የሚጠጋቸው አሉ። እንደዚሁ እዛ ላይ ተዋውቀን ወለዱ እነሱም ወልደዋል። አሁን ስለዚህ በማህበር ትተዋወቃላቸው? አዎ። ታላቁ ሩጫ እኮ ብዙ ነገሮችን፣ እድሎች ይፈጥራል። ከመዝናናት በስተ ባለፈ በቁም ነገር ካሰብክበት ብዙ ነገሮች አሉበት። ለስራም ኦፖርቹኒቲ ለመፍጠርም፣ ለትዳር ብቻም ሲሆንና ብዙ ሰው አሉ። እኛ አሁን ጓደኛሞች ሆነ አበልጅ የሆንናቸው ሰዎች አሉ እዛው ተዋውቀን እዛው በታላቁ ሩጫ አሁን በጣም ያው አንደኛው እንደውም ልጅየው እዚህ ጋር አለ። የእሱ አባት አሁን እንደ አበ ልጁ ላ ሆነናል። ታላቁ ሩጫ ላይ የተዋወቃችሁት? ታላቁ ሩጫ ባለ ሁለት ነው። ኃይሌ ገብረስላሴን ታውቁታላችሁ? እን ዛሬ ልሸልም መጡ ነበር። ተገናኛችሁ? ኃይሌ ገብረስላሴ ታዋቂ ሯጭ ነው እና እናታችሁና አባታችሁ ኃይሌ ያዘጋጀው ታላቁ ሩጫ ባይኖር ኖር አይገናኙ። ለነገሩ እግዚአብሔር ከዛ ከጻፈው ሩጫውን ባይኖር በሌላ ነገር መገናኘታቸው አይቀርም። ወደፊት ምን ለመሆን አሰብሽ? ሞዴሊስት። እስኪ አንዴ እስኪ አንዴ እስኪ እንዴ ነው የሚሄዱት ሞዴሊስቶቹ? ሞዴሎች ሊድ ነው የሚሉት። እስኪ መጀመሪያ እንደ እንደ ዋው እስኪ ምናልባት ኃይሌ ገብረስላሴ ባለውለታ እኮ ነው። ልደውለትና፣ የባርካችሁ ኃይሌ እንዴ ነህ? ሄሎ ሰላም ነው ጀግና አትሌት ኃይሌ ገብረስላሴ መስመር ላይ ያለ ለኃይሌ በናታች ኃይሌ ይኸውልህ የዛሬ 14 ዓመት ጌትነትና መክሊት የተባሉ የታላቁ ሩጫ ሯጮች አንተ ባዘጋጀው ዝግጅት ላይ የተገኙ እዛው ተዋወቁ። አሁን እዚህ ፊትለፊቴ ከሶስት ልጆቹ ጋር አቶ ጌትነት ይገኛል። ዋው እንግዲህ ያው ወገኖች ላምጮ ያስከፍላል በሚለው ኢትዮጵያ ብር ላይ የተቀመጠ ነገር አለ አይደለ በታላቅ ተተቀመጠ እንትን ካላችሁ እንግዲህ ለእኛ ትከፍላላችሁ ማለት እኮ ነው እንኳን ሰላም ነው አይደል በጣም ሰላም ነኝ ደህና ናችሁ እግዚአብሔር ይመስገን ሰላም ነው ወይኔ ወተ በጣም የሚገርም አጋጣሚ ነው። ስን ስንት ዓመት ልጆች ያሏችሁ በእናተ አሁን አስራ አንድ አለ ዘጠኝ አምስት እና አሁን በቅርብ የተወለደች ልሟለች አራተኛ። ዋው እግዚአብሔር እንደው አብዝቶ ይባርክልን። አንድ ቀን ደግሞ ሁን እንስዛችሁ ትሮጣላችሁ። የሚገርም የሚገርም ነገር ነው። ይኸውላችሁ አንድ ታሪክ ልንገራችሁ። በሁለተኛው የግሬት ኢትዮጵያ ረን ሁለት ሯጮች ስለሽና ጥሩዬ አሸነፉ፣ ተጋቡ። ከዛ በሚቀጥለው አመት ገብረ እግዚአብሔርና ወርቅነሽ ኪዳኔ ሁለቱም አሸነፉ በሴትና በወንድ፣ እነዛውም ተጋቡ። አሁን እኔ በጣም ጥያቄ እያነሳሁ ነው። ለምጩ ያስከፍላል በሚለው ልትከፍሉ ይገባችኋል። ይሄ መሰረት ጋር መስረታችሁ አሁን እነዚህ ልጆች አሁን ለምሳሌ የገብረ እግዚአብሔር ልጆች ዩኒቨርሲቲ ውስጥ ገብተዋል ይሄና ደግሞ የስለሺ ደግሞ በጣም አሁን ትልልቅ ሆነዋል እና የእናንተ ደግሞ አንድ ያው፣ ሌላው ታሪካዊ የእኛ የታላቁ ሩጫ መቼስ በእውነት ዛሬ አምስተኛ ዓመታችንን እንዴት ደስ በሚል ሁኔታ እየነገራችኝ እንደሆነ እንደምነግራችሁ በጣም አላቶች ነው የሚያጥሩኝ። እኛም እንግዲህ ያው በልጆች ከፍለናል በጣም ደስ ይላል በጣም ሀይሌ በጣም የሚገርም አሁን አራተኛ ልጅ ተወልዶ አራስ ቤት ነው ያለችው እና እንዴት ነው የልጆቹን ውድድር እኮ እዛ ተገናኝተው ልጅ ያፈሩት ብቻቸውን እኮ ውድድሩን ሊያደርጉት ነው ማለት ነው እና ታላቁ ሩጫ እንግዲህ የቤተሰብ ጊዜ የምናሳልፍበት ልዩ ፌስቲቫል እንዲሆን ምክንያት ስለሆን ከአንተንም በአደባባይ ላይ ለመስገን ብዬ ነው ኃይሌ እንወድሃለን። እውነቱ ለመናገር እኔም በጣም እወዳቸዋለሁ እኔ ደስ ይላል። እንደው አሁንም ፈጣሪ አብዝቶ ይባርካቸው። እነዚህም ቤተሰቦች ቤታቸው ሄጄ ግርግዳ ላይ ምን ብሎ ለጥፏል መሰል አቶ ጌትነት በታላቁ ሩጫ የህይወቴን ሩጫ ጀመርኩ። ይሄ በእውነት ለእኛ ትልቅ ክሬዲት ነው። እንደ ታላቁ ሩጫ ትልቅ ክሬዲት ነው። እንኳንም ጀመርክልን፣ እንኳንም በቃ ለዚህ አበቃህልን በልልኝ። ያው እንግዲህ የኃይሌ ልዩ ስጦታ ነው። ምናልባት እየሰሙ ነው። ከነ ቤተሰብህ በኃይሌ ሪዞርት በፈለግከው ቦታ ሁለት ቀን እንድትዝናና ኃይሌ ሪዞርት ጋብዞሃል እያልኩት ነው። ተመልካቹ እያጨበጨበ ለአራት ቀን ያህል ከነ ልጆች በፈለግከው የኃይሌ ሪዞርት ሙሉ ወጪ ተሸፍኖ እንድትዝናና ኃይሌ ገብረ ስላሴ ጋብዘውሃል። እጥፍ ማድረጌ ነው። ምንም ችግር የለም በጣም ደስ ይላል። ያው እንግዲህ የሚወልዱትን ለቁም ነገር የሚበቁትን እናበረታታ ብለን ነው ኃይሌ በጣም ታንቺ፣ በጣም እግዚአብሔር እንደው አሁን ማብዝቶ ይባርክልችሁ በልልኝ። አምስተኛ የሚወልድ ከሆነ ደግሞ የክርስትና አባት ትሆናለህ። ምንም ትተራተ ጌታ ኃይሌ። እንግዲህ ያው አርባ ምንጭ ባለው ሪዞርቱ አራት ቀን ሙሉ ቤተሰቡን እንዲዝናና የጋበዘበት ምክንያት ዝም ብዬ ስገምተው በልጆች ቁጥር ልክ ደግሞ በሚቀጥለው መንታ መንታ ወልደ ስምንት ሆነ ናሉ ልካም ምሽት ኃይሌ ለሁላችንም ታንክዩ ሰፊ ኃይሌ ቻው ብሏቸዋል። ቻው ብሏቸዋል። በጣም እናመሰግናለን። ዋ የቢዋይዲ ኤሌክትሪክ መኪና ከቤቱ ከሞንኮ ሲገዙ የስምንት ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። እንግዲህ እንደተለመደው የቀደመ ይክፈላ በዓል ደርሷን፣ ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔ ያለ ያለው ፋስት ፔ ከብርሃን ይፈጥማል። ፋስት ፔ እየተሻለ ይከፍላል። ተከፍሏል ከቦርሳ ይቀድማ በፋስት ፔይ ከቦርሳው ፋስት ፔይ። ሀይሌ የሚገርም ሆቴል አለው እና አርባ ምንጭ ብትፈልጉ ብትፈልጉ፣ አዳማ ካልሆን አዲስ አበባ ወይ ደግሞ ጅማ የፈለጋችሁበት ቦታ ኑና ኔጋ ጥሩ ጊዜ አሳልፉ። ምግቡ መጠጡ፣ ዋናው እንደፈለጋችሁ አላችሁ እና የትኛው ይሆንላችሁ አዲስ አበባ ድሬድዋው ገና አልተከፈተም። አባትየው ሲምረጥ የትኛው ይሆንል? አርባ ምንጭ ተወስኗል። በነገራችን ላይ እወጣ አራተኛ ልጃችሁን አግኝታችኋል። በጣም ደስ ይላል። በሙያህ ኦዲተር ነህ አይደለ? አሁን በታላቁ ሩጫ ትዳር ማፍራትህን የስራ ባልደረቦች ያውቃሉ? አሁን ነው እየሰሙ ያሉት። መጽሔት ላይ ሲወጣ የተወሰኑ ካልሆነ በስተቀር ብዙዎቹ ያውቁ። እዚህ ካሜራማኖቹን ጨምሮ ተመልካች ውስጥ ብዙ ላጤ ያለው እና ለምሳሌ አሁን ዛሬ ራሱ ሮጠሃል። ስለታላቁ ሩጫ ከአንተ በላይ አምባሳደር እና በጣም የተጠቀመ ሰው ያለ አይመስለኝም። እና ላላገቡ ትዳር መፈለጊያ ብቻ ሳይሆን ቅድም እንዳልከው ቁም ነገር መስሪያም ነው። ፌስቲቫል ነው፣ የቤተሰብ ጊዜ የምናሳልፍበት ነው። የትዳሩ ነገር እንደ አንድ ተጨማሪ ግብአት ነው እያለን ነው። እና ስለ ታላቁ ሩጫ እንደው ምን ማለት ትፈልጋለህ? ቅድም እንዳልኩ ነው፣ ታላቁ ሩጫን በብዙ አይነት መንገድ ማየት ይቻላል። ከመዝናና ከማዝናኛ ውጪ ለቁም ነገር ማድረግ ይችላል። አሁን ብዙ ያላገቡ ንስቶች አሉ፣ እንዲሁም ወንዶች አሉ። ለቁም ነገር ካሰቡበት ክፍት ነው በቃ እንትኑ የዛሬ 14 ዓመት ግን ታላቁ ሩጫ ልትሮጥ ስትሄድ የምር ያኔ ለትዳር ዝግጁ ነበር ጌትነት ፍለጋ ነበር የወጣው ወይንስ በአጋጣሚ ነው መክሊት ያገኘው? እንትኑ ደስ ይላል። ያኔ አለ እዚሁም አንዱ ጓደኛ አብሮኝም እዚሁ የመጣለ ስትሄድ ደስ ይላል። ተሰባስበ ግሩፕ ነው የምትሄደው እንጆይ ታረጋለ ምንትላለ በአጋጣሚ ለሞ ብዙዎቻችን ላጤዎች ነበር። እንዴት ነው ወንዶቹ ብዙዎቹ እና ያ ነገር ተፈጠረ። አጋጣሚ ሰል ሲሳሉ እንዲህ ጨዋታዎች በዛ ማሎች ነበሩ። ከእሷ ጋር በዛ አይነት መንገድ እንትናለን። ማታም ላይ መልሶ ተገናኘ። በቃ ወደ ቁም ነገር ቀጠለና ወደ ወስነን ወደ ትዳር ገባን። ብዙዎች እኮ የከሸፈ ነገር ይኖራቸዋል። እዛው ተገናኝተው በልተው ጠጥተው ያለቁም ነገር የሚለያዩ አሉ ማለት ግን፣ አንተ ከሩጫው በኋላ አብራችሁ ስትዝናኑ፣ እንግዲህ ጠዋት ላይ ይመስለኛል ቀብኛ አልካት ልቀ ባህለችን እንዲ ያልክ አረንጓዴ፣ ቢጫ፣ ቀይ ነው እዚህ ላይ። ከዛ በኋላ ግን ምግብ ቤት ስታገኛት አስታወሽኝ ያልካት እሷም ማስታወሰች። እዛ ሆኖ ስልክ የተቀበልካት ስልክ መጀመሪያ እዛ ተቀይረናል፣ መቀቢያ ቦታ መጀመሪያ ተቀይረናል። ግን አጋጣሚ ሆኖ ማታው እዛው ስቴዲየም ዙሪያ ያሉ ቤቶች አሉ። አንድ አርሴማ የሚባል ቤት እዛ ነው ብዙ ጊዜ የምንቆየ ነበረው፣ እና እዛ መጡ የነሱን ግሩፖች፣ እኛም ግሩፖች ግን አልተደዋወልንም አጋጣሚ ነው፣ እዚ የተገናኘነው። መክሊት ከወለደች በኋላ ታላቁ ሩጫ ሮጠች እንደገና ወይስ? ሮጣለች ነፍሰ ጡር ሆና ሁላ ሮጣለች። አራታው እሷ ነፍሰ ጡር ሆና እምሮጣለች። አሁን ግን አጋጣሚ ተጋጨባት እንጂ ትናትል። አንተ ስንት ሮጥክ እስካሁን? እኔ ወደ 23 አካባቢ ነው። 23 ጊዜ ሁለቱ እንዴት አልሮጥክም? አንዱ አልፎ ነው በሆነ አጋጣሚ አልፎ ነው። ያው ባለፈው በኮረናው በምን ዚ አንዱ ደግሞ በዮናዘን ነበር። በዛ ምክንያት ያው እንግዲህ ኃይሌ ገብረ ሥላሴ ላምጩ ይከፈል ባልከው መሰረት ስለ ታላቁ ሩጫ ውለታ ሲባል፣ ጌትነት የትዳር አጋሩን በታላቁ ሩጫ አግኝቷልና ና 23 ጊዜ ሮጧል። እን ይሄ ከዚህ በላይ ከ25 23 እኮ ውጤት ራሱ ሲታረም እበጥ ነው እኮ እጅግ በጣም ጥሩ እናንተ ስንት ይሮጣችሁ ሩጫ? እነሱ ሁለት ሁለት። ደስ ይላል፣ አይደለ? የህፃናት ሩጫ ታላቁ ሩጫ ላይ ከሚሮጡት ልጆች ጋር አብራችሁ ተወዳደራችሁ። ከዛ በኋላ አንቺ መሀል ላይ ወጣሽ፣ እሱ መጨረሻ ወጣ። ባባ ድሮም የሚሮጠው መጨረሻ ነው። አጋለጠች። አንቺ ግን ፈጣን ነሽ፣ አይደለም? ወደፊት ሞዴል የምትሆኝ በጣም ቅመም የሚሆንሽ ልጅ ነሽ። በጣም የምትወጁ ዘፈን የማንን ነው? አላ ቲክቶክ የሰራሽ ናት። ቲክቶክ አለሽ እንዴ? ምን የሚል ሰራሽ? እስኪ በጣም የተወደደልሽ የትኛው ዘፈን ነው? ማማዬ ምን ያህል ሰው አየላት

እሱ ኳስ ላይ ያዘነብላል። ትምህርታቸውም ላይ ደህና ናቸው። ትልቁስ ኳስ ላይ ነው የሚያዘነብሉት? ስፖርቱ ላይ ነው። ምክንያቱም አባትና እናታችሁ የተገናኙት ስፖርቱ ላይ ስለሆነ እናንተም ስፖርቱ ላይ እየበረታችሁ ነው። ማን ነው? ምንድን ነው ምግብ የምትወጀው? ፍትፍትና ሽሮ። ስለዚህ ሽሮ ፍትፍት ነው የሚሆነ ለሽሮ ፍትፍት ወዳጅ አንዴ አሁን የምትዩ ምግብ እኔ መቼ መሰለሽ የምወደው ድሮ መጠጥ መጠጣበት ዘመን ላይ አንቺ ግን ፍትፍትና ሽሮ ሊያይተሽ ነው አደለ? በጣም ደስ ይላል። ቤት ውስጥ ምግብ ታዘጋጃላችሁ እናታችሁን ታግዛላችሁ? ማን ነው እናቱን በጣም በማናደድ የሚታወቀው የመጀመሪያው? ማማን በጣም የሚያናድደው ከልጆች ማን ነው? ሶስታችን። ብዙ ጊዜ አባታችሁ እናንተ ምን ስታደርጉ ነው ብው የሚለው? አታርጉ የተባልነውን ነገር በትዕቢት ስናረግ። ለምሳሌ ምንድነው የምታደርጉት? አታድርጉ ከተባለ ለምንድነው የማታደርጉት? ስልክ እንዳትወስዱ ካለ ስልክ እንደምንም ስመን አጃጅለን እንወስዳለን። ወንጀሉን በአደባባይ እያመን፣ የመጀመሪያው ታራሚ ማን ነው? እንደዚህ በደንብ በቃ ሻውዶ ከአባቱን ላይ ስልክ የሚወስደው ማን ነው? አዎ፣ በትክክል ተመልሷል። ሊሰርቁ ወይ ደግሞ የሆነ ነገር ፈልገው ሊያገኙ ሲሉ ይደባብሷል። ሶስቱ ከዛ በኋላ እንት እንዴት ላለ ልጆች ስትል ከስር የለም ስልኩ ሁሉ ነገር የሚፈልጉትን ነገር በቃ በእንደዛ አርገው ነው የሚወስዱት። የዛሬ 14 ዓመት ወደ 2004 አካባቢ አቶ ጌትነትና መክሊት በታላቁ ሩጫ ተገናኙ። በጊዜው እንግዲህ እሷ ፔንት አደርጋለች፣ ሁሉንም ስትቀባ እሱ ተጋበዘ እምቢ ያለ እናም ከዛ በኋላ በተፈጠረው አጋጣሚ ያ ግንኙነት አደገና ታላቁ ሩጫ 25ተኛ ዓመቱን ሲያከብር እነሱም ደግሞ በጋብቻ ስንት ዓመት አስራ አራት ዓመታቸውን ይኸው በይፋ አከበሩ ማለት ነው። ያው እንግዲህ ባለቤትህ መክሊትም ከአራስ ቤት ሰላም እያለቻችሁ ነው። ማሚን ሰላም ብሏት እንጂ ያው አለች። እስኪ መልእክትም አላት። አይ ሰምተናት እንመለስ። ሰላም ሰይፉ፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ታላቁ ሩጫ ለ25ኛው ዓመት እንግዲህ ዘንድሮ የሚሮጠው ከልጄ ጋር ባልጋ ላይ ነው። የሚቀጥለው እንግዲህ በ26ኛው ታላቁ ሩጫ በአስፋልት ላይ እንገናኛለን። አመሰግናለሁ። ደህና ሁኑ እንግዲህ ብላል። አጀንዳውን አልዘጋሁትም ብላል? አምስተኛም ስድስተኛም እያለ ሊሄድ ይችላል። የእናንተ ቁጥር ተጨማሪ ወንድምና እህት እንዲኖራችሁ ትፈልጋላችሁ ወይስ አራታችሁ ትበቃላችሁ? የእናንተ ውሳኔ ምንድን ነው? ይወለድ ይጨመር። በመጨመሩ ውስጥ ምንድን ነው የምታገኙት ጥቅም? የመብዛት የመብዛት ጥቅም እናገኛለን እኮ እያለን የመብዛት ነው። ስለዚህ መጽሐፍ ቅዱስ ላይ ብዙ ተባዙ ስለሚል እሱን መሬት ላይ እያወረድከው ነው ማለት ነው እኮ ነገሩን እና ብዙ ስንት አሁን ስንት እንድትሆኑ ትመኛለህ? ስድስት ሁለት ይቀራል አንተ ምንድ ዛል? ሰባት ሰባት። እኔ አስር። እሱ ሰባት ለምን እንደሚል ታውቃላችሁ? የክርስቲያኖ ሮናልዶ ዳይ ስለሆነ በማሊያው ሰባት ክርስቲያኖ እንግዲህ በሚቀጥለው ስንገናኝም እንዲሁ በደስታ እንጨዋወታለን። ዛሬ በታላቅ ድምቀት ታላቁ ሩጫ በመስቀል አደባባይ ተከናወነ። 25 ዓመት ማለት ሩብ ምዕተ ዓመት ማለት ነው አደለ? ትልቅ እድል ነው። ብዙዎቻችን ታላቁ ሩጫን የምንወደው በምክንያት ነው። ብዙ ነገር ማለት ነው። በአንድነት ለአንድ ዓላማ የምንሮጥበት ነው። በጉጉት የሚጠበቅ ነው። እዚህ ውድድር ላይ የተጀመረው ግንኙነት እንዲበ ጋብቻ ተደምድሞ እነዚህን የመሰሉ የሚያማምሩ ልጆችን እንዲወለዱ ምክንያት ሆኗል። አሁንም ቢሆን ታላቁ ሩጫ አዘጋጆቹንም በድጋሚ እናመስግናቸው። እስኪ ይሄ ወደፊት የኢትዮጵያ ብሔራዊ ቡድን ጎበዝ አጥቂ ሆኖ ጎላ አግብቶ እዚህ ጋር መተን እግዚአብሔር እድሜ ከጤና ይስጠን እናወራለን። እሺ። አንቺም ቢሆን በኢንተርናሽናል መድረክ ኢትዮጵያን ወክለሽ ስታናውጩ ይታየኛል። ይቅናሽ። እሺ። እግዚአብሔር ብያሳድጋችሁ አንተም ምደሳው አንተም ላይ ራሱ ብዙ ተስፋ ያለው እሱም ኳስ ተጫዋች ነው። መሆን ፈልግ? ወታደር። ዋው! ለምን ወታደር መሆን ፈልግ? ለምን? አገሬን ለመጠበቅ። ዋው! ሀገርህን ከወረራ ከጥቃት ለማዳን ወታደር ለመሆን ያሰብከው በምን ምክንያት ነው? ያባቱ ነው። እንግዲህ እኔ አባት ወታደር ነበር። ብዙ ጊዜም እንደዛ ነው የሚፈልገው በቃ ያለው ወታደሮች ሲያየር ያለው አፕሮች ምናምን ሄዶ ይጨብጣል ምን ይላል። እና ለሞ ከልቡ ነው ያለው ሀገሩን ለማገልገል የሚለው ነገር እውነቱ ነው የሚለው ነገር ናቸው። እንደዚህ በጣም ደስ ይላል። እንግዲህ አንተም ለሀገር ዘብ ቆመ። አንተም ለኢትዮጵያ ድል አድርገህ እንገናኛለን። እግዚአብሔር ልጆችን በሰላም ያሳድግልህ። እንግዳ ስለሆን ከልብ ነው የማመሰግነው። አመስግናችሁ አቶ ጌትናትና ልጆቹን ሸኙልኝ። አመሰግናለሁ ባላ ደረሳችሁ።